እንደ ትግራይ ጥላናችሁ ነው የምንወጣው። ጀነራል አበው ታደሰ። ከአማራ ክልል ከወሎም ዞን እና ወረዳዎች የተሰባሰቡ የብልጽግና አምራሮች በባህር ዳር ከተማ ሲሞክሩ መቆየታቸው ይታወቃል። ስብሰባውን የመሎታቱ አረጋ ከበደ ጀኔራል አባው ታደሰና ጀነራል መሐመድ ተሰማ ሲሆኑ፣ አቦ ታደሰ መከላከያ ሰራዊቱን ያስጨረሰው የወረዳና የዞን አምራር ለፋኖ መረጃ እያቀበለ ነው በጋራ ዕቅድ አውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመጣው እናንተ በምትሰጡት አቅጣጫ ነው። ከዚህ በኋላ ግን አመራሩን አንታገስም። ይህንን በሚያደርጉ አመራሮች ላይ ቀጥታ ወታደራዊ እርምጃ እንወስዳለን ሲሉ ማስፈራሪያ ዘል ማሳሰቢያ ሰጥተዋል። ሙሐመድ ተሰማ በበኩላቸው የሽንፈታችን ምክንያት እናንተ ናችሁ፣ የመጨረሻ ድል ነው የሰጥ ናችሁ ሲሉ አክለዋል። የወረዳ አመራሮች ወደ እየመጡበት ሲመለሱ የዞንና የክልል አመራሮች በጋራ ባደረጉት ስብሰባ እነዚሁ ሁለቱ የጦር ጀኔራሎችና የክልሉ ርዕሰ መስተዳደር አቶ አርጋ ከበደ መርተውታል። ይህ ስብሰባ ደግሞ ቀደም ካለው ጉባኤ የሚለየው ጀኔራል አበባው ታደሰ ሰራዊታችን ለእናንተ ስልጣን እስከመቼ ነው የሚሞተው? አመራሮቹ በጎጥና በሰፈር ተከፋፍላችሁ ስትነታረኩ ሰራዊታችን በየቦታው እያለቀ ነው። በዚህ ከቀጠላችሁ ግን እንደ ትግራይ ነው ጥለናችሁ የምንወጣው። ፋኖች መጥተው ቦታውን ይቆጣጠሩታል። ያን ጊዜ የት እንደምትገቡ እናያለን። ሁልጊዜ እናንተ ለማጀብና መጠበቅ ሰልችቶናል። ዛሬውኑ እጀባውን ብናነሳና ሚዲያ ላይ ብንበትናችሁ ፋኑ አንድ ቀን አያሳድራችሁም ጨው ለራስ ስትል ጣፍጥ ሲሉ በመሬት ተናግረዋል። አቶ ረጋ ከበደ በበኩላቸው የፖለቲካ እስረኞችን ፈተን፣ የተናጥል የተኩስ አቁም እና ውጭ ቀጥለን የሀገራዊ ምክር ኮሚሽኑን እንጠቀምበት ሲሉ መፍትሄ ቢሆን ያሉትን ጠቁመዋል። በአማራ ክልል የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ በበኩላቸው መፍትሄው ነፍጥ ካነገበው አካል ጋር በግልጽ መደራደር ነው ማለታቸውን ታውቋል። ይህንን ስብሰባና ግምገማ ተከትሎ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳሌ ጣሰው፣ የክልሉ ፖሊስ ኮሚሽን ኮሚሽነር ደስዬ ደጀን፣ የክልሉ ሚሊሻ ቢሮ ኃላፊን ጨምሮ ከወንበራቸው ተገፍተዋል። የተገፉበት ምክንያት ደግሞ በእናረጋ ከበደ ቡድን በኩል የቀረበው ግምገማ ሲሆን ሶስቱ የቢሮ ኃላፊዎች የሚመሩት የጸጥታና የሚኒሻ ኃይል ህዝቡን በግልጽ እየዘረፈ ነው። ሰው አግቶ ገንዘብ ይቀበላል፣ ሴቶችን ይደፍራል፣ የሃይማኖት ተቋማትን ሳይቀር እያረከሰ ነው። ይህ ደግሞ መከላከያን ተገን በማድረግ በመሆኑ ህዝቡ ጣቱን እየቀሰረ ያለው ወደ ሰራዊቱ ነው። ይህንን የቢሮ ኃላፊዎች ማስቆም አልቻሉም። ይባስ ብለው ራሳቸው ኃላፊዎቹ በሚኒሻና በፀጥታ ኃይሉ ስም ገንዘብ እየመዘበሩ ነው። ክልሉ ባለመረጋጋቱ ምክንያት የኦዲት ቁጥጥሩ ስለላላ ይህንን እንደ መልካም አጋጣሚ ተጠቅመው በሌብነት ስራ ተሰማርተዋል ሲሉ ገምግመዋቸዋል። በእነ አቶ አረጋ ከበደ ላይ የቀረበው ግምገማ ደግሞ አቶ አረጋና ቡድናቸው ይህንን ጦርነት የማስቆም አቅምነት ሁኔታ የላቸውም፣ ለጸጥታ የተመደበውን ገንዘብ ለብቻቸው ከቡድኖቻቸው ጋር እየመዘበሩት ነው የሚል ትችት ቀርቦባቸዋል። አቶ አረጋ ከበደ የሚመሩት ካቢኔያቸው በሁለት ጎራ ተቧድነው ውስጥ ለውስጥ ሲብላላ የቆዩ ሲሆን፣ አንዱ ቡድን የመንግስትን ጥግ፣ ሌላው ደግሞ የጸጥታውን ተገን ይዞ ሲነታረቅ መቆየቱም ይታወቃል። በዚህ ምክንያት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳሌ ጣሰው ተነስተው ዶክተር ሽቱ የሱፍ ተሽመዋል። የክልሉ የፖሊስ ኮሚሽን ኮሚሽነር ደስዬ ደጀን ተነስተው የጀነራል አባው ታደሰ የቅርብ ጓደኛ የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር የነበሩትን አቶ ዘላለም መንግስቴን ተተክተዋል። ዘላለም መንግስቴ በፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆነው የወንጀል ምርመራውን ዘርፍ ሲመሩ መቆየታቸው ይታወቃል። በዚህ የስራ ዘመናቸው ከሰባት ሺህ አማራዎች በላይ ከፋኑ ጋር በተገናኘ በአዲስ አበባ፣ በሰመራ በአዋሽ አርባ፣ በባቲ ቡርቃ፣ በኮምቦልቻ፣ በጎንደርና በዳንግላ ወዘተ ምርመራ በሚል የሰብአዊ ድርጊት ሲፈጽምባቸው ቆይተዋል። ለአብነትም የቀድሞ የእንስሳ ሰራተኛ ኢሳያስ በላይ በሰመራ ድብቅ እስር ቤት ውስጥ ተደብድቦ የተገደለው ዘላለ መንግስቴ በቀጥታ መመሪያ በሚሰጡት በኢንስፔክተር ተስፋዬ ኦላና ነው። በቀሊቲ በአባ ሳሙኤል እና በቅሊንጦ ማረሚያ ቤት ከ167 በላይ የሚሆኑ የአማራ ምሁራን፣ የምክር ቤት አባላት፣ ጋዜጠኞች፣ ጠበቆችና ባለሀብታዎች የውሸት ክስ ተመስርቶባቸው ለሁለት ዓመት ያህል በእስር እየማቀቁ ያሉት ዘላለም መንግስቴ በሚመሩት የወንጀል ምርመራ ቢሮ ስር ነው። መስተዳደሩ በ300 ሚሊዮን ብር ጉቦ በአሜሪካ ቤት መግዛታቸውና በሙስና የተሰበሰበ በመቶ ሚሊዮኖች ብር ማካባታቸውን የሚያሳይ ሰነድ ለጠቅላይ ሚኒስትር አብይ አህመድ ቀረባም። የመንግስት አስተዳደርና ና ህዝቡ በሚፈጥሩት አለመግባባት ደም መፋሰስ እንዳይከሰት አስቀድሞ እርምጃ እንዲወሰድ የተጠየቁት ጠቅላይ ሚኒስትሩ ይዋጣላቸው የሚል ምላሽ ሰጥተዋል ተብሏል። ለጠቅላይ ሚኒስትሩ የተሰጠው ባለ 22 ገጹ ሰነድ ስለ ሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሊዳሞ የሚያተስ ሲሆን በአዲስ አበባ በአሜሪካ ሲያትልና በሐዋሳ ቤት መግዛታቸውን፣ መሬት መውረራቸውን የሚያመላክት ሆኗል። የንዝር ሙስና የያዘው ሰነድ አቶ ደስታ ለረጅም ዘመናት የመንግስት ሰራተኛ ሆነው የኖረ መሆናቸውን የሚያትትና በ2013 የመንግስት ኃላፊዎች አታቸ ሰዎቹን ባስመዘገቡበት ወቅት 86 ሚሊዮን ጥሬ ብር እና 256 ሚሊዮን ብር የሚያወጣ ተንቀሳቃሽና የማይንቀሳቀስ ንብረት ማስመዝገባቸውን ያትታል። ይህንን የተመዘገበ የሀብት መጠናቸውን ተከትሎ መረጃው ከወጣ በኋላ መረጃውን ያወጣው አንተ ነህ በማለት የክልሉን ጸረ ሙስና ኮሚሽነሩ ያለምንም ጥፋት ከኃላፊነት እንዲባረሩ ማድረጋቸውንም ይገልጻል። አቶ ደስታ በሐዋሳ ከተማ በተለያዩ ክፍለ ከተሞች 74400 ካሬ ሜትር በራሳቸው ስም ተመዝግቦ ይገኛል የሚለው የው ለጠቅላይ ሚኒስትር አብይ አህመድ የቀረበው ሰነድ። ከዚህ በተጨማሪም በልማት ተነሺዎች ስም ምንም መፈናቀል ያልደረሰባቸውም ዘመዶቻቸውን ወደ ከተማ በማስገባትና ተፈናቃይ ናቸው በማለት ከ3200 ካሬ ሜትር በላይ ቦታም በእነዚህ ግለሰቦች ስም ወስደዋል በማለትም ጥቆመውን ይገልጻል። አቶ ደስታ ጉባኤዎችንና የመስክ ምልከታዎችን ምክንያት በማድረግ ከእያንዳንዱ ሴክተር ቢሮዎችና ከ36 ወረዳዎች ከ110 እስከ 150 ግራም የሚመዝን ወርቅ በስጦታ መልክ እንዲሰጣቸው እያደረጉ በዚህም ከ150 ሚሊዮን ብር በላይ የሚገመት ሀብት ወስዷል ሲል ያትታል። በ2017 የሻጭና ገዢ ነጋዴዎች ጋር በመመሳጠር የአርሶ አደሩ ቡና ዋጋ እንዲወድቅ አድርጓል። ለዚህ ውለታቸውም ባለሀብቶች ኮሚቴ አቋቁመው በሰበሰቡት 300 ሚሊዮን ብር በአሜሪካ ሲያትል ግዛት መኖሪያ ቤት ገዝተውላቸዋል ሲልም ያቀርባል። ከዚህ በተጨማሪም በአዲስ አበባ ቦሌ ክፍለ ከተማ ባለሶስት ወለል መኖሪያ ቤት መግዛታቸውን የሚጠቅሰው ይኸው ሰነድ በክልሉ ምሁራን፣ የፖለቲካ ኃይሎች እና የሀገር ሽማግሌዎች ተዘጋጅቶ ለጠቅላይ ሚኒስትሩ ተሰጥቷቸዋል ሲሉ ነው ምንጮቹ የሚያስረዱት። ርዕሰ መስተዳደሩ የሚከተሉት አስተዳደር ለክልሉ ሰላምና ደህንነት አስጊ ደረጃ ላይ መድረሱን በመጠቆም የፌዴራል መንግስቱ በጉዳዩ ላይ አስቸኳይ ማስተካከያ በማድረግ ህዝቡና የክልሉ መንግስት በሚፈጥሩት ግጭት ደም መፋሰስ እንዳይከሰት ያድርግ የሚል ጥያቄም አቅርቧል። ጉዳዩ የተነገራቸው ጠቅላይ ሚኒስትሩ ይዋጣላቸው ሲሉ ምላሽ መስጠታቸውን እነዚሁን ሰነዱን ያቀረቡ ሰዎች ገልጸዋል። ይዋጣላቸው ያሉትም ህዝቡንና የክልሉ መንግስት ነው ያሉት ምንጮቹ፣ ሁኔታው እስኪ ለይለትን ጠብቅ በማለት መልሰውናል ሲሉ ተናግረዋል። አቶ ደስታ ጠቅላይ ሚኒስትር አብይ አህመድ በብልጽግና መድረክ ላይ ፈረንጅ ምግብ አብሳይ ቀጥሮ የሚኖር ነው በማለት ከአሁን በፊት መናገራቸው ይታወሳል።